እሺ ሰዎች የምንሰራው ስራ ሥራ ከተመቻችሁና በምላሹ ደግሞ እናንተ እኛን በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይህንን ቪዲዮ ደግሞ ላይክ በማድረግ ጀምሩ። ታሪካችን የሚጀምረው ዶክተር ሜሪ ፍሎረስኩ በተባለች የስነ ልቦና ተማራማሪና የፓራኖርማል እንቅስቃሴ ባለሙያ ነው። ዶክተር ሜሪ በአካልና በመንፈስ ድንበር ላይ ጥናት ማድረግ የጀመረችው በሙያዊ ፍላጎት ብቻ አልነበረም። በቅርቡ በሞት ልጇዋን ስላጣች ከባድ ሐዘንና የጥፋተኝነት ስሜት የተሰማት እናት ነች። የሜሪ የመጨረሻ ግብ ከሞት በኋላ ህይወት እንዳለ የማያሻማ ማረጋገጫ ማግኘት ነው። ይህ ፍለጋ ታዲያ ወደ አንድ ሰሜን ጎር የተባለ ወደሚጠራው የገጠር ቤት ይወስዳታል። ይህ ቤት በታሪኩ ውስጥ በተፈጸሙት ብዙ አሰቃቂ ግድያዎች እና የአመፅ ድርጊቶች የታወቀ ሲሆን በህይወትና በሞት አለም መካከል የሚገኝ ስፍራ እንደሆነ ይታመናል። ዶክተር ሜሪ ስራዋን ስትጀምር ሲሞን ማክኔል የተባለ ሰው ትተዋወቃለች። ሲሞን የሚቀርባቸውን ሰዎች በሙሉ በቀላሉ ማታለል የሚችል አሳማኝ ውሸታም ነው። እሱና ጓደኛው ሬጂ በመሆን በድብቅ ያገኘው መረጃ ጃ በጆሮ ማዳመጫ አማካኝነት የተለያዩ መረጃዎች በመቀባበል ዶክተር ሜሪ ላይ እምነት ማግኘት ችለዋል። ሆኖም ለትልቅ ጥናት በተዘጋጀችበት ጊዜ ከጓደኛው ሬጂ ሆኖ ለዶክተር ሜሪ ትልቅ መረጃ እንዳቀበለና ከመናፍስቱ ጋር እንደተነጋገረ በማስመሰል ከዶክተር ሜሪ ጋር ጥምረት ይፈጥራል። ዶክተር ሜሪም እንደ አጋሯና እንደ ፍቅረኛዋ ተቀብላ በእምነት ከእርሱ ጋር መኖር ትቀጥላለች። በሌላ ደግሞ የዚህ ሁሉ ታሪክ መነሻ የሆነችው ጄን እንመለከታለን። ጄን የደም መጽሐፍ ያነበበች ነገር ግን በሕይወት የተረፈች ብቸኛዋ ልጅ ናት። ሆኖም ከዛ ቀን በኋላ የተለያዩ ድምፆችን በሰማች ቁጥር አእምሮዋ ጭንቅውት ይገባል። ጄን አሁን መኝታ ቤት ፈልጋለች። ቤተሰባዊ ፍቅር እንሰጣለን ወደሚሉት ሁለት ባልና ሚስትም ኮምፒውተር ተጠቅማ አድራሻውን ታገኝ ችላለች። ቤቱ ግርማ ሞገስ ያለው ቤት ቢሆንም ከውስጥ የሚሰራው ስራ ግን የቤቱን ሁኔታ የማይገልጽ ነበር። ሆኖም ጄን ለጊዜው ከምትሸሽበት ነገር ማረፊያ እንዲሆናት አምና ከቤተሰቡ ጋር መኖር ቀጥላለች። ሁለቱ ሽማግሌዎች በፍቅር የሚኖሩ ናቸው። እርስ በርስ ያላቸው ፍቅር ስታይ ጄን ትደነቃለች። ለጥቂት ጊዜ ብላ ብትመጣም ሁኔታው ካየች በኋላ ብትቆይም እንደማይከፋት ውስጧን ታሳምነዋለች። በመሃል ግን የማይፈቱ አስፈሪ ህልሞች ይታይዋታል። ሆኖም የፍራቷ ምንጭ እንደሆነ አስባ ዝም ብላ ታልፈዋለች። ጄን ከቤተሰቦቿ ሸሽታ ከመጣች ብዙ ቀናት አድርጋለች። ሆኖም ግን በመንገዷ ሲከታተላት የነበረው ሽማግሌው ሰውዬ አሁንም በድጋሚ በካፌው ላይ ታየዋለች። በዚህ ጊዜ ደንግጣ ሮጣ ወደ ቤቱ ትመለሳለች። ከዚህ ቀን በኋላ ደጅ የምትወጣበት ምክንያት እንደሌላት አምና ከቤተሰቡ ጋር በፍቅር መኖር ትቀጥላለች። በሌላው ዓለም ውስጥ ደግሞ ሜሪ ስቃይ ውስጥ ነች። ምክንያቱም ሲሞን ሰ ሮ ያደረጉት ሁሉም የውሸት ጥናቶች ለሜሪ ነግረዋታል። ከፍቅሩ የተነሳ ነው እንደዛ ያደረግኝ እንዳትልም ሲማግጥባት ማግኝተዋለች። ሆኖም በራሷ መንገድ ልጇን ማፈላለግ ትቀጥላለች። የሜሪ ጸጸትና የመጎዳቷ ቁጣ ደግሞ የልጇን መንፈስ ጠርቶታል። ከመንፈሱ ልጇም መግባባት ጀምራለች። ሆኖም ያንን ጀምራው የነበረው ጥናቷ እንድትቀጥልበት ሲሞንን በድጋሜ ትጠይቀዋለች። ሲሞን ቀልድ እንደሆነ ስላሰበ በሰዎቹ ፊት እምቢ ለማለት አልደፈረም። ከውስጥ የተለያዩ የጩኸት ድምፅ ቢሰማም ማንም በሩን መክፈት እንደሌለበት ተናግራ በሩን ትዘጋበታለች። ሲሞን በአሁን የገጠመው ነገር አስፈሪ ነበር። የቤቱ መናፍስት ሲሞንን ደም በደም ማድረግ ይጀምራሉ። እንደ ባለፈው የውሸት ንድፍ ነድፎ ማታለል ሳይኖር ከእውነተኞቹ መናፍስት ጋር ተፋጧል። ሆኖም ዓይኑን አሳውረው መላሰውነቱ የሞት ጽፍጽፈውበታል የምንመለከተው ሰውዬም የገ የገጠመው ነገር ያነበር ከአንዱ ሽማግሌ ጋር ብድር ስለነበረው ብድሩን ባለመክፈሉ ምክንያት ሽማግሌውን እንዲያመጣለት ያስፈራረዋል። ሆኖም ሽማግሌው በገንዘቡ ፈንታ የደም መጽሐፍ የሚባሉን መጽሐፍ የት እንደሚገኝ ልንገርህ ብሎ ይነግረዋል። ነገር ግን የሽማግሌው ቃል ከሰማ በኋላ ሽማግሌውን ይገለዋል። በዚህ ጊዜ ነበር በራሱ ላይ የሞት ዕዳ ያስቀመጠው። ማንኛውም የገደለ ሰው ወይም በእጁ ላይ የሰው ነፍስ ያለበት ሰው በደም መጽሐፍ ላይ ስሙ ይጻፋል። ሆኖም ዋጋውን መቀበሉ ግዴታ ነው። መጽሐፉ ለማግኘት በሄደበት ጊዜም የደም መጽሐፍ እንደ ማንኛውም መጽሐፍ ሳይሆን በመናፍስቱ ሲሞን ሰውነት ላይ የተቀመጠ ስም እንደሆነ ይገነዘባል። ሆኖም እርሱም ዋጋውን ይከፍለዋል። ጄንም በየቀን ውስጧ ፍርሃትና ሽብር የሚያጨናንቃት ስሟ በደም መጽሐፍ ላይ ስለተጻፈ ነበር። የደም ዕዳ ያለበት ሰው በነሮዊ ቤት የራሱ የሆነ ቅጣት አለበት። ነገር ግን ጄን ይህንን አታቅም። አንድ ቀን ታዲያ በመኝታዋ ግድግዳው ላይ ድምፅ ትሰማና ትነሳለች። የግድግዳው ምንጣፍ ስትገልጠው ያየችው ነገር ግን ማመን አልቻለችም። እጅግ በጣም ብዙ ነፍሳት ጆሯቸውና አይናቸው ተሰፍተው የሙ የሞት ጣር ድምጽ ሲያሰሙ ታያለች። ሆኖም ለማምለጥ የነበረው እቅዷ ይከሽፍና በኖሮቢ እጅ ውስጥ ትገባለች። ጄን ለዚህ የዳረጋት አንድ ስህተት ነበር። የገዛ ፍቅረኛዋ አብረን እንኖር እያላት እሷ ግን ከፎቅ መዝለል እንዳለባቸውና የእነርሱ መኖር አብሮ መሞት እንደሆነ እሷ አልጋዋ ላይ ቁጭ ብላ በውሸት ፍቅር ጓደኛዋን ከፎቅ ዘሎ እንዲሞት ተደርገዋለች። ሆኖም ጄን የደም ዕዳ ያለባት ሆናለች። ማደንዘዣ ወቅተው ለመስፋት ይዘጋጁም በራቸው አንኳኩቶ ሲከተላት የነበረው ሰው ይገባል። ይህ ሰው የጅን ጓደኛ የነበረው ልጅ አባት ሲሆን ልጄን የት እንዳለ ልታቀ የምትችለው ጄን ብቻ ናት ብሎ ያምናል። ሆኖም ቤት ውስጥ እንዳለች ተገንዝበዋል። እንደ ወጣች ቢነግሩትም ስትገባ እንጂ ስትወጣ ላይ ውሃትም ብሎ ሲከራከራቸው ሮቢ ከኋላ መጥቶ ይገለዋል። ሆኖም ይቺ አጭር ጊዜ ጄን እንድታመልጥ ረድቷታል። ነገር ግን ጄን ካመለጠች በኋላም የደም ዕዳዋ ሊለቃት አልቻለም። ጓደኛዋ ላይ የፈጸመችው ድርጊት እየታወሳት ጭንቀት ውስጥ ትገባለች። በመጨረሻም ለሰራቸው ስህተት ዋጋዋን መክፈል እንዳለባት ተረድታ ወደ ነሮቢ ቤት ትመልሳለች። እሷም እንደ መናፍስቱ ጆሮዋና አይኗ ሰፍተው ወደ ውስጥ ያስገባዋታል። ይህ ሁሉ ሲሆን ዶክተር ሜሪ ትገነዘባለች። ሆኖም የቀጣይ ሟች ስትጠባበቅ ፊልሙ ይጨርሳል።